ጤና ንጉሳዊ መረጃዎችን ይዜላችሁ መጥቻለሁ። ሰብሎን ጌልነኝ ከታላቋ ብሪታንያ ካስል ሎንዶን። ታላቋ ብሪታንያ ለሁለተኛ ጊዜ ምድርን ያንቀጠቀጠ ዓለምን አጀብ ያስባለ ንጉሳዊ አቀባበል በዊንዞር ካስል ደግዛለች። የመጀመሪያው እጅግ ግራንድ የተባለለት የቀደማዊ ኃይለ ስላሴ ፓላስ አቀባበል ሲሆን፣ ሁለተኛው የዓለማችን ተጽዕኖ ፈጣሪ ፕሬዚደንት የዶናልድ ጄ ትራምፕ አቀባበል በዊንዞር ካስል ነው። ታላቋ ብሪታንያ በመለስተኛ ሽርጉድ እጅግ የብዙ ሀገራት መሪዎችን አስተናግዳለች። ሆኖም የነኝህን ሁለት ድግሶች በተለየ እጹብ ድንቅ ያደረጋቸው ምክንያት እንደሚከተለው ይነበባል። የቀዳማዊ ኃይለስላሴ ጉብኝት ንጉሱ በእድሜ ረጅሙን የክርስቲያን ኪንግደም ንጉስ በመሆናቸው፣ ሁለተኛ የሰለሞኒክ ዳይናስቲ ብቸኛው አስቀጣይ መሆናቸው፣ ሶስተኛ፣ የሁለቱ ሀገራት ግንኙነት ዙፋን ለዙፋን ትከሻ የሚያለካካ እንዲሁም ወዳጅነትን የሚያጠነክር ዲፕሎማሲያዊ ግንኙነት ስለነበር። በተጓዳኝ የዶናልድ ጄ ትራምፕ ጉብኝት ፖለቲካዊ ቁርኝት የሁለቱን ሀገራት ንጉሳዊ ሳይሆን ፖለቲካዊ ትስስር የሚያሳይ በመሆኑ እጅግ ተጽዕኖ ፈጣሪ ሲሉ ዘግበውታል። እነዚህን ሁለት እጅግ ቀነጡ ንጉሳዊ ድግሶች ከሌሎች መለስተኛ ድግሶች ለየት ከሚያደርጓቸው ነገሮች አንደኛ ሙሉ የንጉሳዊ ቤተሰቦች እንግዶችን ለመቀበል ይገኛሉ። ሁለተኛ ከብሪቲሽ ማኖርኪ ለዶናልድ ጄ ትራምፕ ምስጢራዊ የግል ስጦታ ይሰጣል። በተመሳሳይ ለቀዳማ ኃይለ ስላሴም ተሰጥቷል። እጅግ ላቪሽ የተባለ ባንኮት ይደረጋል። የክት የተባሉ በወርቅ የተንቆጠቆጡ የሽርሽር ሰረገላዎች ይወጣሉ። 120 ፈረሰኞች 1300 የሚሆኑ እግረኛ የክብር ዘቦች ይከተላሉ። ሆኖም በቀዳማዊ ኃይለሥላሴ አቀባበል የተደረጉ በሌሎች ንጉሶች ወይም ደግሞ ፕሬዚዳንቶች ሊደረጉ የማይችሉ ሁለት እጅግ ልዩ ነገሮች አሉ። አንደኛ በሴንት ጆርጅ ቻፕል ቅዳሴ ወይም ማስ ተደርጓል። ሁለተኛ የናይትነት ማዕረግ ተሰጥቷል ለቀዳማዊ ኃይለ ሥላሴ የናይትነት ማዕረግ ከእንግሊዛውያን ወጥቶ አውቅም። ለመጀመሪያም ለመጨረሻም ጊዜ ለግርማዊ ጃን ሆይ ይህ የናይትነት ማዕረግ ተሰጥቷል። ዶናልድ ትራምፕ በዚህ ግብዣ ላይ እንዲህም ሲሉ ተደምጠዋል። የእናንተ ንግስና ከእኛ ማንነት ጋር እንደ ውሃ የቀጠነ ሳይሆን እንደ ደም የወፈረ ነው። ላደረጋችሁልኝ እጹብ ድንቅ አቀባበል አመሰግናለሁ ብለዋል። በተመሳሳይ ግርማዊ ጃን ሆይ ቀዳማዊ ኃይለ ሥላሴ እና ንግሥት ኤልሳቤጥ ንግስና ያጽና ሲሉ ተሸኛኝተዋል። ከታች የምትመለከቱትን የቀደማው ኃይለሥላሴ አቀባበል በአማርኛ ሙሉ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እስከዛ ሰቱከሚቻ ጤና ይስጥልኝ። ንጉሳዊ መረጃዎችን ይዤላችሁ መጥቻለሁ። ሰብሎንጌል ነኝ ከታላቋ ብሪታንያ ዊንዞር ካስል ሎንዶን። ታላቋ ብሪታንያ ለሁለተኛ ጊዜ ምድርን ያንቀጠቀጠ ዓለምን አጀብ ያስባለ ንጉሳዊ አቀባበል በዊንዞር ካስል ደግሳለች። የመጀመሪያው እጅግ ግራንድ የተባለለት የቀዳማዊ ኃይለሥላሴ በቡኪንግሃም ፓላስ አቀባበል ሲሆን ሁለተኛው የዓለማችን ተጽዕኖ ፈጣሪ ፕሬዚደንት የዶናልድ ጄ ትራምፕ አቀባበል በዊንዘር ካስል ነው። ታላቋ ብሪታንያ በመለስተኛ ሽርጉድ እጅግ የብዙ ሀገራት መሪዎችን አስተናግዳለች። ሆኖም የእነኝህን ሁለት ድግሶች በተለየ እጹብ ድንቅ ያደረጋቸው ምክንያት እንደሚከተለው ይነበባል። የቀዳማዊ ኃይለሥላሴ ጉብኝት ንጉሱ በእድሜ ረጅሙን የክርስቲያን ኪንግደም ንጉስ በመሆናቸው፣ ሁለተኛ የሰለሞኒክ ዳይናስቲ ብቸኛው አስቀጣይ መሆናቸው፣ ሶስተኛ የሁለቱ ሀገራት ግንኙነት ዙፋን ለዙፋን ትከሻ ትክሻ የሚያለካካ እንዲሁም ወዳጅነትን የሚያጠነክር ዲፕሎማሲያዊ ግንኙነት ስለነበር። በተጓዳኝ የዶናልድ ጄ ትራምፕ ጉብኝት ፖለቲካዊ ቁርኝት የሁለቱን ሀገራት ንጉሳዊ ሳይሆን ፖለቲካዊ ትስስር የሚያሳይ በመሆኑ እጅግ ተጽዕኖ ፈጣሪ ሲሉ ዘግበውታል። እነዚህን ሁለት እጅግ ቅንጡ ንጉሳዊ ድግሶች ከሌሎች መለስተኛ ድግሶች ለየት ከሚያደርጓቸው ነገሮች አንደኛ፣ ሙሉ የንጉሳዊ ቤተሰቦች እንግዶችን ለመቀበል ይገኛሉ። ሁለተኛ፣ ከብሪቲሽ ማኖርኪ ለዶናልድ ጄ ትራምፕ ምስጢራዊ የግል ስጦታ ይሰጣል። በተመሳሳይ ለቀዳማዊ ኃይለ ሥላሴም ተሰጥቷል። እጅግ ላቪሽ የተባለ ባንኮት ይደረጋል። የክት የተባሉ በወርቅ የተንቆጠቆጡ የሽርሽር ሰረገላዎች ይወጣሉ። 120 ፈረሰኞች 1300 የሚሆኑ እግረኛ የክብር ዘቦች ይከተላሉ። ሆኖም በቀዳማዊ ኃይለ ስላሴ አቀባበል የተደረጉ በሌሎች ንጉሶች ወይም ደግሞ ፕሬዚዳንቶች ሊደረጉ የማይችሉ ሁለት እጅግ ልዩ ነገሮች አሉ። አንደኛ በሴንት ጆርጅ ቻፕል ቅዳሴ ወይም ማስ ተደርጓል። ሁለተኛ የናይትነት ማዕረግ ተሰጥቷል ለቀዳማዊ ኃይለሥላሴ የናይትነት ማዕረግ ከእንግሊዛውያን ወጥቶ አውቅም ለመጀመሪያም ለመጨረሻም ጊዜ ለግርማዊ ጃን ሆይ ይህ የናይትነት ማዕረግ ተሰጥቷል ዶናልድ ትራምፕ በዚህ ግብዣ ላይ እንዲህም ሲሉ ተደምጠዋል የእናንተ ንግስና ከእኛ ማንነት ጋር እንደ ውሃ የቀጠነ ሳይሆን እንደ ደም የወፈረ ነው ላደረጋችሁልኝ እጹብ ድንቅ አቀባበል አመሰግናለሁ ብለዋል በተመሳሳይ ግርማዊ ጃንሆይ ቀዳማዊ ኃይለስላሴ ና ንግስት ኤልሳቤጥ ንግስና ያጽና ሲሉ ተሸኛኝተዋል። ከታች የምትመለከቱትን የቀደሞ ኃይለ ሥላሴ አቀባበል በአማርኛ ሙሉ በሚቀጥለው ቪዲዮ ይዘላችሁ መጣለው። እስከዛ ስተቱ